ማ በጣም ይከብዳል። ዩቲውብ ላይ እንደ ሌላው ፕላትፎርም ቀላል አይደለም፣ ሁለት መቶ ሰብስክራ ማግኘትና። አያችሁ ባለቤቷ ራሱ ቴንኪው ሳትል፣ እሱ ራሱ ቴንኪው አላችሁ። ከዚህ በላይ ምን ይሆንላችሁ? አንድ ሳለች ማለት ይፈልጋለሁ። ምንም ምን ክፋት እሷ ላይ የለብኝም። እንዴት እንዳሰባ ሰው የፈለገውን ነገር ያስብ። አንተ ምን ጨነቀህ? መልስ አትስጥ። ለእያንዳንዱ ሰው መልስ መስጠት አይጠበቅብም። ጸጥ ባላቸው ከአይሚም ጋር በክፋት መደባበር ምናምን አልፈልግም በቃ አለ አይደለም። ሁሉም ጊዜ ያለው ቡቡዬ፣ አንተ ብቻ ጠንካራ ሁን። አንተ ጠንካራ ሁን፣ ሁሉም ነገር እጅ ላይ ይወድቃል። ምንም ጥያቄ የለው። አንተ መልካም ይሁን፣ ልብ ንጹህ ይሁን፣ ሁሉ ነገር ኦፕን ይሁን። ከዛ ውጪ ምንም ስለማንም የሚያስጠንቅህ ምን የለህ፣ ደስት የለህ፣ ምን የለህ? ለአንድ ለነፍስ ምን ያስጨንቀ? በዚህ ልክ ራሱ ሰው በለመን አይጠበቅብህም። በቃ አለቀ። የሰው ልጅ አንዴ ይቅርታ ትለዋለህ፣ አለቀ። ድራማውን ቢሆን እውነትን ቢሆን ምንም ቢሆን አይመለከተንም፣ ምክንያቱም ድራማ ነው ሲሉን ደግሞ ሌላ ነገር እንላል። ስለዚህ አሁን ባለበት ስታይል ነው የምናገረው። ማንም ሰው ያጨብጭብ፣ ምንም እንዳይመስልህ፣ መልስ አትስጥ። አይቶ ባላዬ፣ ጸጥ ባላቸው እንደዚህ መልስ የምሰጥ ከሆነ ወይኔ በጎጆ አናት ላይ ነው የሚወጡት። እንኳን ላንተ ማለት ነው እኛ አልቻልናቸውም። እኛ እኛ አልቻልናቸውም ስለዚህ ቡቡን መልስ መስጠት አይጠበቅብህም፣ አይጠበቅብህም በቃ ባላዬ፣ እለፋቸው። ይሄ ነው የሚሻለው። ሰላም ጤና ይስጥልህ ውድና የተከበራችሁ የቻናላችን ቤተሰቦች፣ እንዴት አላቸው? እንዴት ናችሁ አለው? ደህና ነኝ እግዚአብሔር ይመስገን። ስራ በዝቶብኛል። ዛሬስ ሁለቴን የመጣሁት ሶስቴን ነበር የምመጣው። እና ጨረቃ ፋሚሊዎች ዛሬ መጥተውልና ዛሬም ሲመጡ እንግዲህ በጭቅጭቅ በትግትግ ነው የመጡት። እናንተ ግን መቼ ነው ሰላም የምታወርዱት? በስማ በጣም ይገርማል። እና ለማንኛውም እዚህ ጋር ቡቡዬ እየተናገረ ያለው ለሀይሚ እያሰብኩላት እንዳላሰበ የምታደረጉኝ ሰዎች ፈጣሪ የእጃችሁን የስራችሁን ይስጣችሁ ተብላቸዋል። ምክንያቱም ነገ መዋቾች ነን ነዋሪ አይደለንም እዚች ምድር ላይ አንዱን ከፍ አንዱን ዝቅ የምታደረጉ ሰዎች ሁሉም ከፍ ያለው መሬት ነው፣ አፈር ነው የሚበላው፣ ዝቅ ያለውም አፈር ነው የሚበላው። ስለዚህ ኑሯችሁን ኑሩ፣ እራሳችሁን ቻሉ ተብላችኋል። ቡቡዬ ደግሞ መልስ መመለስ በፍጹም አይጠበቅብ። በቃ እንዳትመልስ፣ እኛ አለን፣ እኛ እንመልስልሃለን። በቃ እያንዳንዱ ነገር እኛ እንመልሳለን። አንተ ብቻ መልካም ነገር ስራ፣ በምሰራው ነገር አትጸጸት። ሁል ጊዜም ኮንፊደንስ ያለው ነገር ስራ። ከዛ ውጪ ሁል ጊዜም እስካሁን በምትተማመንበት በእውነትህ ነው፣ እኛ አንተን በምናምን ልክ ነው። ምንካተል እዚህ ጋር ወተህ ከሌት እንዲህ ያለችኝ ከሌ እንዲህ ያለኝ ከሌ እንዲህ ያለኝ ብትል ማንም አይሰማም። ምንም ትርጉም የለውም፣ ትርጉም አልባ ነው። ስለዚህ እኛ ለፍተን ለፍተን ለፍተን አሁንም አለን። አብረ ናቸው ሲሸለቻቸው ራሳቸው ይሄዳሉ። አለቀ በቃ። ስለዚህ አንተ ጸጥ በል፣ እኛ አለን። ልሃደን እንዲኛቶች አለን። እኛን መልስ፣ እኛ እንሰጣችኋለን። በቃ አንድ የሚወዱትን በአንድ እንወዳለን። ለብቻ ለብቻ የሚወዱትን እኛም ለብቻ መለየት እንችላለን። ምንም የሚያቅተን ነገር የለም። አለቀ ግን ብሩኬ አንድ እና አንድ ለሃይሚ ክፉ እንዳልሆነ እንድታቁት ነው የምንፈልገው ማለት ነው። ብሩኬ በጣም ለሃይሚ መልካም ሰው ነው። ሃይሚም ለብሩኬ በጣም መልካም ሰው ናት። አሁን ያሉበት ሁኔታ ምንም ግራብ ያጋባንም። ግራብ አጋባን ልክ እናወራለን ከዛ ደግሞ መፍትሄ ሲመጣ መፍትሄውም ሲመጣ አብረን እናውራለን። እስከዛ ድረስ ግን የምናውራውን ወሬ ጥንቃቄ በተሞላበት ብናወራ በጣም እየተሻለ ነው ብዬ አስባለሁ። ወይኔ ቲክቶክ ላይ እኮ ጭምልቅልቅ ነው ያሉት፣ ጭምልቅልቅ በየሱስም በጣም የሚደብረው በነገራችን ላይ ማለት ነው። ውድ ቤተሰቦች እና ዛሬ ሃይሚዬ ማለት ነው ዳኒ ጋር ሄዳ እንግዲህ ዳኒ ጋር ሄዳ ሶሴ ስታገኛት ምን ያመናቅራታል? ምን ችግር አለው? ምናምን ረ ሀይሚ፣ ምን ሆነሽ ነው? እንደዛማ አይባልም እንዴ! ሰው ቤት ሰው ባል ጋ ሄድሽ ልጠይቅም ሄድሽ ምን ልምል ታረጊ ሄድሽ? ምንና ምን እንደሆናችሁ አንቺና ሀይሚ ትተዋወቃላችሁ? ሀይሚና ሶሴ ትተዋወቃላችሁ? ጣውንትና ጣውንት ናችሁ። ብሩኬ እኮ ፕራንኩን አደረገ። ካላስ ከሶሲ ጋር ምንም አይነት ጉዳይ የለውም። አንቺ ግን ማለት ነው ዳኒ ታመመ፣ ተጎዳ፣ ተቀነጠሰ፣ ተሰበረ እያልሽ እየሄድሽ ነው አፈቀርሹ አላፈቀርሹ እኛ ምን አገባን፣ እሱን አይመለከተንም። በኔና በዳኒ መካከል ምንም አይነት ሊመጣ አይችልም ሊሆንም አይችልም ብለሻል። እሱን አይመለከተንም። ይሁንም አይሁን እኛ ያገባንም። ግን አንቺ አሁን ባለሽበት ላይ የብሩኬን ክብር ዝቅ አድርገሽ ማለት ነው። እዛ ሄደሽ ዳኒ አመመ ሆይ፣ ፈለጠ ሆይ፣ ቆረጠ ሆይ ብለሽ የምጠይቂበት ምንም ጉዳይ የለሽም። ሲቀጥል ደግሞ ብሩክ ሊከስህ እኮ ነው። ለአንተ ጉዳይን ሄድኩት ምናምን እያልሽ እሱን አታስጠቆሪው። በቃ እሱ ራሱ በሚወጣበት መንገድ ይወጣዋል። አንቺ ብሩክን የምታከብሪው የምትወጁ ከሆነ ማለት ነው ድራማው የድራማው ዲስክሪፕት ነው የተሰጣት። ግን ያስጠላል፣ ይደብራል። ብታቋረጡ የተሻለ ነው። እንደውም ማለት ነው በጣም የሚደብረው የድራማው ዲስክሪፕሽን ቢሆን ብሩኬን በዚህ ልክ ዝቅ እያደረግሽ በምታይ ሰዓት ማለት ነው ቻናልሽ ላይ የሚያደርጉትን ነገር እየሰማሽ ነው። የኛ ህዝብ እንደሆነ በቃ ምንድነው አሽቃባጭ ነው። ስለዚህ አንቺ ደግሞ ለማደግ ነው የምትሰሪው ስለዚህ ቢቀርብሽስ፣ በቃ ሌላ ድስክርቢት ቀይሩ፣ አለቀ። ለምን እዚህ ጋር እየተሰደባችሁ እየለፋችሁ፣ ለምን ሌላ ታሪክ ውስጥ ትገባላችሁ? በቃ አለቀ። ብራንክ የጀመርሽው አንቺ ነሽ፣ አንቺ ነሽ የተገለበጥሽው። መገልበጥ ሳይሆን የነበረብሽ አሁን፣ አንቺ ይቅርታ፣ አሁን የብሩኬን ይቅርታ ተቀብለሽ ለተመልካቹ ለመሳብ የሚመቸው የብሩኬን ይቅርታ ተቀብለሽ ከዛ በኋላ በሌላ መንገድ ብትበቀይው የዛን ሰዓት ተመልካቹ ምንም አይል ነበር። አሁን ግን ተመልካቹ ሀይሚንግ ፉ ቤተሰብ ያልገባችሁ ነገር ማለት ነው ሀይሚ እንደ ክፉ ሰው እየታየች ነው ለመሰላችሁ ፕራንኩ እሷ ነች ፕራንክ የምታደርገው ብሩኬ ደግሞ ዘዋ አጠገቧ ስላለ ስለተቀያየረችበት ምንም ሊያደርግ አልቻለም በቃ በየቀኑ እየለፋ ነው አዲስ ነገር እንዲፈጠር ወደ ፊቱ እንዲመለስ እየለፋ ነው እሷ ደግሞ ቂም ይዛለች ቂም የያዘችው ሁለት መቶ ሺ እንዲሞላ ነው እንጂ በብሩክ አይደለም ቂም የያዘችው ግን እንደዛ በምታረግ ሰዓት ግሩብ ግሩብ እየከፈቱ እየተሰበሰቡ የሚያደርጉትን ነገር እያያችሁ ነው ስለዚህ አንቺ ይሄ ነገር ይቅርብሽ፣ ሀይሚ አንደኛ ነገር ለብሩቅ የምትናገሪ ነገር በጣም የሚያስጠላው እውነት ለመናገር በጣም ያስጠላል። እውነት ምስናገርሽ ማለት ነው። ሲቀጥል ደግሞ ነጋውን በብሩኬ እንዲሁም እንዲህ ተሰበርኩ ማለትሽ ማልቀስሽ የማይቀር ነው፣ ምክንያቱም አይተናል። ከዚህ በፊት ያየነው ነገር አይደበቅም። ምንም ዋሸት አይቻልም። ቤተሰቦች ቅር ሊላቸው ሊደብራቸው ይችላል። ግን ነገ ቅስሟ ተሰብሮ ከማያዝ ዛሬ የምትነጋገረው ንግግር አስተካክላ ከብሩኬ ጋር ያላትን ነገር ፒስ ብትፈጥር የተሻለ ነው። ዳኒ ጋር ምንም አትሰራም። ዳኒ አስቢ፣ አንቺን ምቅማቅ ውስጥ እንደሚከትሽ ምንም ጥያቄ የለው። ቤተሰብ እውነት የምትወዷት ከሆነ ማለት ነው ሀይሚን ከዳኒ ጋር እንደው ንንጃ በሆነ መንገድ ምሯት መስተፋቅር ቀብቷታል መሰለኝ። እኔ ሲቀጥል ማለት ነው ማለት እንደዚህ አይኗን ግርድ ያደረገው መስተፋቅር ቀብቷታል እንጂ፣ እንዴት ነው የማታውቀው ወንድ ቤቱ ድረስ ልትጠይቀው የምትሄደው? የታውቀው እንዴ? በምን ተማምና ምን እንዴት እንዴት? ከወታጀራ ወንዶች ውጭ ወንድሞች እኮ ከወንድሞቿ ውጭ እኮ የት ማትሄድ ሀይሚ ስለዚህ እኔ እኔ ደብሮኛል። እኔ እንደራሴ ማለት ነው። ይህንን ስላችሁ ለብሩክ አስቢ አይደለም። ብሩክ ወንድ ልጅ ነው፣ ምንም አይሆንም። ጥንፍፍ ያለ በቃ ብሩክ ራሱን ማውጣት ራሱ ማዳን ይችላል። ሀይሚ ግን ሴት ልጅ ናት፣ ሴት ናት። ሴት ልጅ እንዴት እንደዚህ ትሆናለች? ዳኒ እንደ ብሩክ የተጋፍጦ ከማንም በላተኛ የሚያስጥልሽ እንዳይመስልሽ። ሀይሚ ዛሬ ላይ ጎንሽ ሆኖ ሀይሚ ሀይሚ ብልሽ እውነት እንዳይመስልሽ፣ የምሬ ነው ምልሽ። በዚህ እንደዚህ ክብርሽ ከፍ ብሎ ክብርሽን ዝቅ አድርጎ ማየት አንፈልግም። የምሬ ነው ምላቸው። እኔ እግዚአብሔርን ዳኒ የሆነ ነገር አስቦላታል። እሺ ሶሲ የሆነ ነገር ብታመጣስ በሷ ላይ እ ብሩክ የለም አያገባኝም ብሏል። እየተናገረ ነው እየተናገረ እያዳመጠችው አይደለም። ወደ ችግር ውስጥ እየገባች ነው ልጅቷ። እነዚህ ልጆች ምን እንዳሰቡ ምን ታውቃለች ሀይሚ እነሱ ውስጥ ምን ትሰራለች? ከነሱ ውስጥ አትወጣ፣ እሺ? ብሩክን ትጥላው፣ ትቶ ብሩክን እነሱ ውስጥ ምን ትሰራለች? ራሷን አጠብቅም እንዴ? ለራሷ አትሆንም እንዴ? መሄጃ መንገዷን አታይም እንዴ? እነሱ ውስጥ ምን ትሰራለች? እኔ እኮ የሚገርመኝ ይሄ ነው። በቃ ዳኔ ተፈነከተ፣ ይክሰሰው ብሩክን፣ እስኪ እኔው ይክሰሰው። አንቺ ለምን ብሩክን፣ ይቅርታ በሽ ታይ፣ ለምን ከብሩክ ጎና ትሆኘው? ለምን ከብሩክ ጋር ትሆኘው? ፍቅር ይቅርባይ ነው። በቃ ፍቅር ይቅርባይ ነው። አረሳሁልህም ለም ረስትላለሁ ምናምን እያልሽ አንቺ ምንም ነገር እንዳልሰራሽ ምንም ነገር እንዳላደረግሽ፣ ዛሬ ብሩክን ይሄን ያህል ሳምንት መከራከሩ ይደብራል። በቃ ዳንኤክስ አንቺ ከብሩክ ጋ ተስማሚ፣ አለቀ። ኦዲንስ የምፈልገው እሱን ነው፣ ለማደግ ለመስራት ነው። አንቺም እዚህ ጋር የምትሰደቢው ከፍ ዝቅ የሚያደርጉሽ በቃ ለማደግ ነው። ስለዚህ አንቺ ደሞ ከብሩክ ጋር አንድ ላይ ካልሆነች በስተቀር ይሄው ቻናሉ ስንት ጊዜው እየሞላ አይደለም በባለፈው አንድ የተመታ ምንም አልሆነም ማለት እንጂ ተመቷል፣ ቻናሉ። አሁንም ደግሞ ቻናሏ እየተመታ ነው። ስለዚህ ወደ ራስሽ ተመለሽ። መጀመሪያ ራስሽ ስነ ስርዓት እንትን በይ፣ ተማሪ። የምሬ ነው። ወንድ ልጅ በዚህ ልክ እንትን አይባልም። እኔ በጣም የተናደድኩት ማለት ነው ቻናላቸውን ሰብስክራይብ ለመሙላት ደፋ ቀና እያሉ ግን ሌላ ታሪክ ነው እየተሰራ ያለው። ቢቀርስ፣ ለምን እየተሰደቡ ምን መፍትሄ አለው እንዴ? እኔ ስሜታዊ ያደረገኝ ያህ ነው፣ ሌላ ነገር አይደለም። እኔ ሃይሜ ዳኒን ብትይዘው ለኔ ምንም አይጎልብኝም፣ ምንም እኔ ብሩክን ሰደበችው። እኔ አይደለውም የምትሰደበው፣ ምንም እሷ ነች የምትቀለው። ስለዚህ ለምን በቃ ሊሳሩ እዚህ ጋር ወጥተው በሃይሚ ጉዳይ በሃይሚ ጥምልልል ባለ ፕራንክ ውስጥ ተመልካቹ በጣም ብዙ ነገር እየተናደደ ነው እየተናደደ ነው። ኦዲንስ ደግሞ ካዘነ አዘነ ነው። ለኦዲንስ አደን የሚሰራው ቪዲዮ። ስለዚህ ሃይሜ ሀሳብሽን ቀይሬ በቃ ከዳኒ ጋር ያለሽን ነገር አቁሚ። ከብሩኬ ጋር ተስማሚ። በቃ ሺ ድራማው ይቀጥል። አንቺ አቲጅ ጅ ዳኒ ጋ ዳኒ ጋ መሄድ የለብሽም። ብሩክ ጋ ተስማሚ። በቃ ከብሩክ ጋ ተስማሚ። ከዚ ያለውን ነገር እዩት አብራችሁ። ሶሲም ደግሞ ከዳኒ ጋ የፈለገችውን ነገር ታደርግ። አሁን እኮ አንቺ ምን ቤት እንደሆንሽ ነገር አገብቶኛል። ዳኒ አስታሚን ብሎ ብር ከፈለሽ መቼም ፍቅረኛ ሊሆን አይችልም ብለሻል። ሊሆንም አይችልም እውነት ነው። አስታሚን ብሎ ብር ከፈለሽ ወይስ አንቺ ከጎን እንዳጣሽ አልፈልግም ማለሽ፣ ለምን ሁሉ ነገር ሲል እኔ ሃይሚናት እኔ ደካማ ጎን ሃይሚናት ሃይሚናት ላይ እንደዛ ሲልሽ ጊዜ እውነት ይየውና የማይሆን ነገር ውስጥ እየከተተሽ እንደሆነ ማወቅ አለብሽ። ሃይሚ ተይ ንቂ። እኛ ስንት አመት ሙሉ አደግሽ አላደግሽ እያልን ስንጨንቅ እዚህ ደርሰሽልን፣ ደግሞ አሁን ወደ ታች የሚጎትትሽን ሰው ጋር ሆነሽ ማየት አንፈልግም። ክብርሽ እንዲቀንስ ማየት አንፈልግም። ይቅርብሽ። ሌላ ስታይል ቀይሪ፣ ሌላ ድራማ ምጭ። ይሄ ድራማ ቢሆን በጣም ያስጠላል። የጨረቃ ፋሚሊዎች በእንደዚህ አይነት ልክ እኔ እንጃ ወርደውብኝ፣ እኔ አይቻላቅ በጣም ነው የሚደብረው። በዛ ላይ ሲመጡ በጭቅጭቅ ይዛም ሲሄዱ ጭቅጭቅ። በቃ ሰይ እንኳን ጠየቅሹው ሄድሽ ከአሁን በኋላ ግን ከዳኒ ጋር ያለሽን ጉዳይ አቁሜ ሊከስህ ነው ምናምን እያልሽ ምን ብሩክ ምን ታስፈራለች? ብሩክ ወንድ ልጅ ነው፣ አይሟሟም እኮ ምን ሆና ቢታሰርም፣ ወንድ ይታሰራል፣ አለቀ። ግን በጣም በሚደብር ነገር ደግሞ እስር ቤት መቅረብ በጣም የሚያስጠላው ማለት፣ በዚህ በማይረባ ነገር እሱ ፕራንክ አድርጎ አንቺ ቅርት አላደርግም ብለሽ ለበላተኛ መስጠትሽ በጣም ይደብራል። ብዙ ነገር እንዳላሳለፋችሁ፣ ብዙ ነገር እንዳልሆናችሁ፣ ልክ ኦዲየንስ በሚለው ልክ የእነሱን ትርክ ምርኪ ወሬ እየሰማሽ ለምን በዚህ ልክ ታስገጥጨዋለች ብሩክን? ብዙ ነገር እንዳላሳለፋችሁ ብዙ ነገር እንዳልሆናችሁ በዚህ ልክ ለምን በቃ ስራም ቢሆን ይበቃል፣ አለቀ፣ ይበቃል። ከዚህ በላይ ባትጓዙ በጣም መልካም ነው ብዬ አስባለሁ እኔ እኔ የተናደድኩት ማለት ነው። ለምን በቃ ቻናላቸውን እንትን አደጋ ላይ ነው ያለው፣ በቃ ለዛ ነው የተናደድኩት እንጂ እኔ ስራው የሚሰሩ ምንም ሰብስክራይብ ማግኘት በጣም ቀላል ነገር አይደለም፣ በጣም ከባድ ነው። በጣም የሚከብደው ሶ እነሱ እሱን ለማግኘት ደፋ ቀና ሲሉ እዚህ ደግሞ ሌላ ነገር ሲሆን በጣም ይከብዳል። ለማንኛውም ተመልካቾች ሰብር ይኖራችሁ። በቃ አንዴ የጀመሩት ነገር እስኪያልቅ ድረስ ትዕግስት ይኖራል። ወይም ደግሞ በተቻለሽ መጠን የምታደርጊያቸው የምትነጋግሪያቸው ንግግሮች አስተካክልሽ፣ ለብሩኬ ማለት ነው። ብሩክም ደግሞ ሳትጮህባት በቃ ይሆናል። ስሜታዊ ሳትሆኑ አውርታችሁ ለመለያየት ሞክሩ። በቃ አሁን ብዙ ሰው ምንድን ነው በቃ ለምንድነው እንዲህ የምትናገረው ይላል። ብሩኬም ለምንድነው እንዲህ የሚጮኸው ይላል። ለዛ ነው ኦዴንሱ እንደዚህ እንትን ያለው። ስለዚህ እኔ የህትነቴ ምክሬ ነው የምመክራችሁ። እኔ ምንም ጎሎብኝ አይደለም፣ ምንም ቀንሶብኝ አይደለም። ብሩክ ደግሞ እንደዚህ ትርኪ ምርኪ ለሚያወራ ለቲክቶኮሮች፣ ለግሩፖች ቦታ አትስጥ፣ ቦታ አትስጥ። እነሱን አታዳምጣቸው። እነሱን ካዳመጥክማ ትጨልላለህ። ምን አስበህ ነው? ቦታ አትስጣቸው። እኛ ለእነሱ እኛ አለን። ግን ሀይሚ እናንተ ሰላም የምትፈጥሩበት መንገድ፣ እስኪ በተረጋጋ መልኩ አውሩ። ሀይሚ ተረጋጊ፣ መጀመሪያ በቃ ብሩክና አዳምጩ። ምንም ድራማ ቢሆንም ምንም ቢሆን የፈለጋችሁትን በሉኝ፣ ዛሬ ማለት ነው ሀይሚና ብሩኬ። ሀይሚ ሰላም ማምጣት አለባት በቃ ከብሩኬ ጋር። ምንድነው እንደዚህ አይነት መልስ በቃ ስለመታ ሆኖ ዳኒን ምንድነው፣ ምናምን ምናምን፣ ምንድነው ይሄ ዳኒ? ከዳኒ ጋር ምንድነው ችግርሽ? ምንድነው ጉዳይሽ? ይከሳል፣ ሶስት አመት ያስርሃል ምናምን እንዴ? ምን አንቺ ታዲያ ምን ወረቀ ልታስጽፊለት ነው? ለዳኒ ጠበቃ ልትሆኝለት ነው ወይስ ምንድን ነው? እኔ አልገባኝም። ቤተሰብ ምን እንደሆነ አልገባኝም። እስኪ አስረዱኝ ኮመንት ስር። ለማንኛውም ተናድጄ ስለአወራሁኝ በጣም ይቅርታ። እኔ ተናደድኩኝ በቻናላቸው ነው፣ በሌላ ነገር አይደለም። የምሬን ነው። እውነት እኔ በሌላ ነገር ስራ እንደሆነ አውቃለሁ። ነገ እንደሚገናኙ አውቃለሁኝ። ግን ቻናላቸውስ እሱ ነው ያናደደኝ። እግዚአብሔርን ዛሬ ብዙ ነገር ነው ሼር ተደርጎልኝ በውስጥ ያየሁት። ቤት አልነበርኩም፣ እንዳጋጣሚ አሁን ነው የመጣሁት። ልክ ስመጣ እነሱ ቪዲዮ ተለቋል ሳይም ያም ጭቅጭቅ ነው። እኔ ደግሞ ተስማሙ ብዬ ደስ ብሎ ነበረ እና ስምምነት ፍጠሩ ለቻናላቸው ስትሉ በቃ ይበቃል። የቁም እዚህ ጋር ሀይሚም ዳኒ ዳኒ ያትበይ ብሩክ ይሻልሻል። የማይሆን ነገር ውስጥ ነው የምትገቢው ሌላ ምንም አዲስ ነገር አታመጭም። ከብሩክ የተለየ ነገር ምንም አታመጭም። እንደ ብሩክ መስዋዕትነት የሚከፍል አለ ብለሽ እንደሆነ ተሸውደሻል። ተረጋጊና ቆም ብለሽ አስቢ ያለውን ነገር ሚዲያው ላይ እዩ። ይህንን ትርኪ ምርኪውን ከሆነ ትርኪ ምርኪውን ሳይሆን ትክክለኛውን የሚያስብልሽን ምን እንደሆነ ማየት ትችላለሽ። በቃ ሁለት መቶ ሺህ ገብተሻል። ከዚህ በኋላ በፍቅር ብትመጡም ይታያል። አለቀ፣ ይበቃል። የብዙ ሰው ልብ ተሰብሯል። ብዙ ሰው ወደ ተንኮል እየሄደ ነው። ስለዚህ ያው ቻናል ማለት የሕዝብ ነው። ሕዝብ ደግሞ ካልወደደ ካልፈለገ አልፈለገም ነው። በቃ አንፈልግም እያሉ ነው። አቁሙላቸው በቃ ብዙ ልጆችም ያው እንጃ እንግዲህ እውነት ውሸት አላውቅም፣ ታመው ሆስፒታል ገብተዋል ይቻለሁ እንግዲህ አላቅም ኒንጃ እውነት ውሸት አላቅም። በሃይሚ ጉዳይ በብሩኬ ጉዳይ ይላሉ። ስለዚህ እነሱንም ታሳቢነት አድርጋችሁ ሰላም ብትፈጥሩ በጣም የተሻለ ነው ብዬ አስባለሁ። ይበቃል ብዬ አስባለሁ። በዚህ ልክ መጓተቱ አስፈላጊ ነው ብዬ አላስብም። በዚህ ልክ ክብር መዘራጠጡም አስፈላጊ ነው ብዬ አላስብም። ሌላው ሲቀጥል ብሩክ ለሃይሚ መጥፎ ነገር እንደማያስብ መግቢያ ላይ እንኳን ዛሬ ሀይሚ ሁለት መቶ ሺ ልገባልኝ ነው ተመስገን ብሏል። ስለዚህ ያው እንደምታዩት ነው ብሩኬ ለማንም ሰው መጥፎ ነገር የሚመኝ ወንድ አይደለም። እውነቱን ለማወቅ ከፈለጋችሁ ማለት ነው፣ በደንብ ለመረዳት ሞክሩ። አንዳንድ አሽቃባጮች አላቸው ድሮ እንዲ ነበርክ፣ እንደዚህ ነበርክ እና ላያደግ ነው ላይለወጥ ነው። ገና ይለወጣል። ገና ፕሌ ፕሌይ ሲያሽከረክር ታይወታላችሁ። ምን አያችሁና? ገና ስለዚህ የምታወሩትን ወሬ በቃ ይሆናል አይደለ? ተግባር ላይ የሚሆን ነገር አውሩ። ዝም ብላችሁ ትርኪ ምርኪ የቡና ወሬ አታውሩ። አንዳንድ ቲክታከሮች ስራ ፈቶች ማለት ነው እና ሀይምዬ የሚበጅሽ ቡቡጋ መታረቅ ነው። በቃ አንድና አንድ ነገር መታረቅ። ሌላ ምንም ወደኋላ ወደፊት የሚያስብል ነገር የለም። ብሩክ እንደዚህ የምትጨቃጨቁ ከሆነ ሀይሚን አታገኛት። በቃ ከሰው ጋር አግኛት። ሰው የሚያስማማችሁ የሚያስታርቃችሁ ከሆነ አግኛት። ካለ በለዛ አታገኛት። በቃ በአገኛት ቁጥር እንደዚህ የምትግል የምትናደድ ከሆነ አታገኛት። ጊዜ ስጣት፣ ጊዜ ስጣት። ሁሉም ነገር ተወቀ ተሞክረው። እስከዛ ድረስ አንተ ዳር ሆነህ የሚያጠቃትንም የሚያፈቅራትንም ማየት ትችላለ። ብሩክ እንደዛ ብዬ አስባለሁ። ምክንያቱም ሁሉ ጊዜ ተገናኝቶ መጨቃጨቅ ምን ጥቅም አለው? ምን ትርጉም አለው? ሁሌ ማዋረድ፣ ሁሌ በቀማ የሆን ነገር መነጋገር ይደብራል፣ ያስጠላል። እንዴ ምንድነው ሀይባ ያጣችሁ መሰላችሁ? አሁንስ! እንዴ የምር እንደ ዛሬ ተናድጀ አላውቅም። እንዴ ቡድኮ ነው። ፈጣሪ ትግስት ስጤ። ዛሬ እንኳን ይታረቃሉ ብዬሽ ትንሽ ተስፋ ነበረኝ፣ ጭራሽ የባሰው ሆኖ መጣ። እና በዛ ላይ እኔ ቻናላቸውን እያሳሰበኛለሁ። ለማንኛውም አስቡበት ውድ ቤት ሰዎች፣ አመሰግናለሁ። ስሜታ ሆኜ ካወራኋችሁ በጣም ይቅርታ፣ በጣም የተናደድኩ ስለስለ ሀይሚ ቻናል ማለት ነው። ማለት እንደዚህ ልክ መሄድ የለባችሁም። በቃ ስራና ስራ ብለው ነው የጀመሩት እነሱ። የምታደርገው ነገር ትክክል ባይሆንም የምትናገረው ንግግርም የተሰጣት ገጸ ባህሪ ሊሆን ስለሚችል እንደዚህ ማድረግ የለባችሁም። ቢያንስ እስከ መጨረሻ ረስ መታገስ አለባችሁ። ሌላው ስለ ብሩክ እንዲህ ነበር፣ ከአንተ ድሮ ምናምን ምናምን እያላችሁ የምታወሩ እናንተም ልቦን ይስጣችሁ። ማንም ሰው ከሰራ ይለወጣል። እኛ አረብ ሀገር የመጣ ነው ልንሰራ ነው አረብ ሀገርና ኢትዮጵያ እያለን አንድ አይደለንም። ተለውጠን የምንገባው ሰርተን ነው አይደል? ስለዚህ ብሩክም ተሰድቦ ተገጦ ተሰድቦ ይኸው ተለውጧል፣ እግዚአብሔር ይመስገን። አንድ ስቴፕ ተሻግሯል፣ ሌላውን ደግሞ ፈጣሪ ያውቃል። ስለዚህ አይግረማችሁ፣ አይድነቃችሁ፣ ምንም አዲስ ነገር የለውም። በዚህ ምድር ላይ የሰራ ሰው ይለወጣል፣ ይቀየራል፣ በቃ ምንም አዲስ ነገር የለውም። እናመሰግናለን ውድና የተከበራችሁ የቻናላችን ቤተሰቦች መልካም መልካም ቤተሰቦችም እንዳላችሁ ሁሉ ያው መልካም ለማያስቡት ስንመልስ ቅር እንዳይላችሁ እንዳይደብራችሁ፣ ያው በዛው አጋጣሚ መናገር ስላለብን ነው። የብሩኬ እና የሀይሚ ፍቅር እንደሚመለስ ተስፋ አለን። እንግዲህ ተስፋ እንቆርጥም ተስፋ የሚቆርጥ ክርስቲያን ተስፋ ይቆርጥም። ብቻ በአጠቃላይ ማለት ነው እና ሰላማቸው ብዙ ይበልኝ። ደህና ደሩ። መልካም ምሽት።